ባህላችን ነው መባል ያለበት። ጉድ ጉድ ጉድ። እቺ ሴት ቲክቶክ ላይ ባልና ሚስት ታገናኛለች። ወንድ ላጤ ይገባል ሚስት እፈልጋለሁ ይላል። ሴት ላጤ ትገባለች ባል ወይ ፍቅረኛ እፈልጋለሁ ብላ ታገናኛለች። እቺ ሴት እቺ ይቆዩዋ በኋላ አንድ አሜን የሚባል ሰው የቲክቶክ ስሙ አሜን የሚባል ይመጣና የትዳር አጋሪ እንፈልጋለው ብሎ መስፈርቱን ይናገራል ብዙ ሴቶች ሪኩዌስት ይልካሉ ከዛ ከሪኩዌስት ላኪ ውስጥ ማናት አንደኛዋ ሚስቱ ባለቤቱ የልጆቹ እናት የሶስት ልጆቹ እናት የትዳር አጋሩ ሆና ትገኛለች ለካ ለካጅሬ ባለትዳር ነው የሶስት ልጆች አባት ነው ለስራ ፈረንሳይ ይሄዳል። ከትዳሩ ጋር አልተፋታም። አብሮ ነው የሚኖረው። ለስራ የት ይሄዳል? ፈረንሳይ ፈረንሳይ ለስራ ይሄድና እሷ የምትኖረው አሜሪካ ነው። አንድ ላይ አሜሪካ ነው የሚኖሩት። ለስራ ነው ፈረንሳይ ይሄደው። በኋላ እዛ ፈረንሳይ ሆኖ ሰዓት ሲያ የአሜሪካ እና የፈረንሳይ ሰዓት ይለያያል። በአሜሪካ ሰዓት ለሊስ ነው። በዛ ሰዓት ሚስቴ ትተኛለች ብሎ ላይቭ ላይ ሚስት ፍለጋ ይወጣላችኋል። ሚስት ፍለጋ ላይቭ ላይ ይወጣል፣ መስፈርቱን ይናገራል። አጅር የሚስት ለካ ቁጭ ብላ እያየች ነው። በኋላ የእሱን መስፈርት የምታሟኝ ግቤ ስትባል ገስት ልካ ግብት ማብት ልቅ ቆንጆ ነው ሚስት። እንግዲህ የአሜሪካ በዛ ሰዓት ሌሊት ነው፣ የእንቅልፍ ሰዓት ነው። እሷ እሱ ደግሞ እኮ በቪዲዮ ነው። እንደው ሰው በፊክ አካውንት ይፈልጋል እ በአውዲዮ ይፈልጋል። ምን አለ በፊክ አካውንት ብትገባ ምን አለ ካሜራ ባከፍት ግስጥ ብሎ ሚስት ፍለጋ ጉድ ጉድ። ሚስት ወይ ሲያያት ድንግጥ አለ ጥላታች፣ ደንግጥ ድንግጥ ብሎ ሽርትት ብሎ ወረደ። ባሌ ነው አለች፣ አልተፋታንም፣ ኧረ አብረንም ለስራ ነው የሄደው ብላ አዋረደችው። ኧረ ወንዶች ተው! ኧረ ግፍሩ! የሦስት ልጆች እናታስ እንደ ሰው በድብቅ ነው እንጂ ቺት የሚያደርገው፣ ላይቭ ላይ ቺት ያደርጋል እንደ ጉድ። ልጆች ከስቢያዩ ቢያዩ እንደ ወሷስሺ ለምዳው ይሆናል መቼም ያለመደ ባህሪ እንደ ድንገት አይመጣም። መቼም አብረሃትም እየኖርክ ብትአንጎዳዋጅ ብትሆን ነው ዛሬ በአደባባይ ላይቭ ላይ የወጣኸው ተጋለጥ ሲለቅ እንደው ልጆች ካይሰቀጥጥክም እንደው ቤተሰብ ካይሰገጥጥህም፣ ደግሞ እኮ ትልቅ ሰው ነው። እናንተ ደግሞ የሦስት ልጆች አባት፣ እንዲሁ በፍቅር እንኳን ቢሆን እሺ እንላለን፣ እንደ አማራጭ ፈልጎ ነው እንላለን። ትዳር ልጅን ያክል ነገር ቤት አስቀምጦ ሰዓት ላፊ ገብቶ ሌላ ፍቅር ፍለጋ ለካጅሪት የባሉ አንጉር ታቃለች እንዶ እንዴት ገባች? ስዛ እንግዲህ እሷ ባለ ትዳር ናት። ለሊት ነው ትዳር አገናኝ ቤት ምን ትሰራለች? እንዶ ተጋለጥ ሲለው ጉድሽን ኢ ሲላት እግዚአብሔር ደነገጠች። እሷ ራሱ አስገቡት አስገቡት አለች። ጉድ ጉድ ጉድ ጉድ። እንደው ጥላታችሁ ክው በለን የከዋልኩ እኔ ተሸማቀኩ። የልጆች አባት እንደው ልጆቹ ምን ይላሉ? እንደው አንተስ ምን ትላለህ? እንደው እናንተ አረ ወንዶች ምን ሆነዋል? ወል ሰሞኑን አራሳት ህግ ባይኖር ሲባል ሁሉም አንድ አይነት ቃል ነው የሚጽፉት ዘጠና ፐርሰንት ሴት ላይ ጥቃት እናደርሳለን ነው። እንደዚህ ያደርጋለሁ፣ ሀያ አራት ሴት እንዲያደርጋለሁ፣ የጎረቤታችን ልጅ እንዲያደርጋለሁ ነው። አረ ወንዶች ምን ሆናችሁ ነው? እንግዲህ ይህ ወራዳ ደግሞ በድብቅ የሚሰራው አንሶ በአደባባይ በልጆቹ እናት ላይ ሲማግጥ እንግዲህ አስቡት። እንግዲህ በሱ አካባቢ ያለች አንድ እንትን እንደሱ እንግዲህ ላጤ ነኝ እናንተ እንደ እሱ ላጤነኝ ብሎ ነው ሌላ ላጤነኝ ባይገብታ እንደ በውስጥ ሳናግረው ህይወቷን ቢያበላሽ ውስ እንግዲህ ለስራ ነው የሄደው። እንግዲህ እዛ እንጆይ ሊያደርግነዋ ተጋለጥ ሲለው እንጂ እኮ ድብቅ ድብቅም መስራት ይችል ነበር ግን በአደባባይ ተጋለጥ ቤተሰቦች ይሁት ጉድህን የእሱ ይሄኔ ተቃጥላ ይሆናል አትሉም? ምክንያቱም እንደዚህ ማ በአንዴ አይጋለጥም። እሷ ራሱ አለች ተጋለጥ ሲልክ አለችው። ህዝቡ ሁላ ሳቅ። ስንት ሰው ወደ ስምንት መቶ በጣም ብዙ ሰው ነበረ። ላይፍ ላይ ልጅቷ ትዳር ነው የምታገናኘው። እኔ የሚገርመኝ ራሱ ትዳር አገናኙ እኮ ከዚህ በፊት። ጓደኞቿ ሀብታም ወንድ ነው ብለው አጣብሰዋት በኋላ ድሃ ሆነ። እግዚአብሔር ይቅር ይበልኝ። እግዚአብሔር ልጇን ይማርላት። ያው ልጇም ታሞ እርዳታ እየለመነች ነው ሶሻል ሚዲያ ላይ። ሶሻል ሚዲያ ላይ የሚታወቁ ወንዶች በጠቅላላ ማለት ይቻላል ጥሩ መንፈስ የላቸው፣ ፌክ ማንነት ነው ያላቸው ይህንን ደግሞ በራሷ በቲጂ ማየት እንችላለን። ጓደኞቿ ከሽማግሌ እንትን ከምት ሀፍታ ምናምን ብለው አገፋፍተዋል። ወለደች ይኸው። ይሁን ይሁን ብቻ እግዚአብሔር ጤናውን ይመልስላት ልጇን እግዚአብሔር ይማረው ልጇን። ግን በጣም የሚያስገርም ነው ዘንድሮ ወንድ ልጅ የኔ ነው አይባልም፣ ባሌ የግሌ አይባልም፣ ባላችን ነው ማለት ያለብን ምክንያቱም የሌላም ሰው ሊሆን እንደም ስለሚችል። አሁን እንግዲህ ሚስቱ መታ ባታጋፍጠው ሚስቱ መታ ባይዋረድ፣ ከነፎቶ ነው ግስጥ ያለው ሚስቱ መታ ባይዋረድ አስቡት። ባላችን ልንል ነው ማለት ነው ማናችንም አሜሪካ መሄድ እንፈልጋለን አውሮፓ መሄድ እንፈልጋለን እንደዚህ አይነት ላጤ ወንድ ተገኝቶ ደግሞ ይዞን ቢሄድ ደስታችን ነው መቼም በሚስት ላይ ሚስት አይደረብም እንዲሁ ሊጫወትባት ነው እንጂ ኧረ ወንዶች ኧረ ወንዶች ተው ተው የወንድ ልጆች እናት ኧረ ይረግሟቸዋል ለማንኛውም ልብ ይስጠልሁላችሁ